ሰርቢ አፈር ያስበላሽ ስታስጠላ ድንጋይ ራስ። እንደዚ አይነት ሰዋቶኝ አንድ ሰው አቋም ኖሮት አቡን ይሳደባት ይቃውማት። አይመለከተኝም፣ አይመለከተኝም። ለምን ተቃወ እናንተ ግን እናንተ ግን ስለተኮረኮማችሁ፣ በተለይ ሰሜራ የምትባዩ ሌብ እነዚህ ስለታወቀ፣ እርካሽ ስለሆንሽ፣ ባለጌነትሽን በደንብ ስለተዋረድሽ፣ ቆሻሻ መሆንሽን ህዝብ ቤት ስላጋለጠችብሽ፣ ቀን ጠብቀሽ ውስጥሽ፣ አንቺ ውስጥሽ ይህን ያክል ቂም ከነበረ ሌ ሀቡ ቤት ገብተሽ ስታጎበ ድጅ ነበርሽው አጎብዳጅ ማለት ነው አጎብዳጅ ከበሮ መቼ ይሄ ነገር ባይነሳ ይሄ ነገር ባይነሳ ኮ ይሄንን ቂሟን ኮ ይዛ ከሀቡ ጋር ከወዳጅነቷን ትቀጥል ነበር አይደለ አይደለ ተናገሩ ሀቅ ይሄ ጉዳይ አሁን ያለው ጩኸቱ ባይነሳ ኖሮ ከሀቡ ጋር ትቀጥል ነበር አይደለ ትቀጥል ነበር ባይነሳ ኖሮ እዛ እየገባል አቡዬ፣ እንዳችን የምስል ሰው እኮ በምድር ላይ የለም እያለች እኮ እንትንትል ነበረ። እችን ቀን ጠበቀችና፣ አንቺማ ትወጊያትም አንቺ እርኩስ ማለት ነው። ሲጀመር አንቺ በቃ ከሁሉም እንትነሽ በቃ ቲክታክ ለቀሽ ውጪ። ስታስጠላ ቅንቅና፣ በጣም ምትቀፊ ሴት ነሽ፣ እናቴ ትሙት ይሄ ፊቷ አርሱ ማብላህ ክሊ ማንጃሮ ተራራ ይመስል ፊቷ አድርጋ ፊቷ። አንተ ኡመር የምትባል ደግሞ ከሃዲ፣ ይሄ ህዝብ ያየው ነው። አመስግንም አልተባልክም። አንተ የፈለከው ከሳውዲ እስከ ዱባይ ሼኹ ቢሮ እንድትቀጠል ቁጭ ብለክ ነበር። የፈለከው ስራ በተመጣጣኝ ተገኝቶልሃል። ግባ እንኳን ስትባል ተዘብዝፈ ስራ ስታማረጥ ነበር። እሱንም ከዛ እሳት ውስጥ አስወጥታ ማለት ነው። አይደለም ዛሬ ቀን ጠብቀክ ደግሞ መጣክ። ቀን ጠብቀክ መጣ በዚች ሀሳብ ልትረዳ ማፊ እርዳታ ማፊ። ሌሎቹ ይቃወሙ መብታቸው ነው። እናንተ ግን ሀቡን የጠላችሁበት ምክንያት ሌብነታችሁ፣ ተንኮላችሁ፣ ነቀዝነታችሁን ስላወቀችባችሁ ነው ማለት ነው። ሀቡዬ እንዳንቺ አይነት ሰው ምድር ላይ የለም፣ ቲክቶክ ላይ እንኳን አይደለም። ስትያት የነበረው ምድር ላይ ነው ያልሻት። እያልኩሽ። አትሳቁ እናንተ ደግሞ ጥርሳችሁን እዚህ አታግጥጡብኝ። ማረግ ምድር ቲክቶክ ላይ እንኳን አይደለም። ኩስ ሀቡ እንደዚህ ነው ያደረገችው። አቡቤ ገብታ ይዛኔ የልጁ ውሸቱን ታሟለ ያለችው ጊዜ እንደዚህ ገብታ ሀቡዬ እኔ በጣም ባንቺ ፕራውድ ነው የምሆነው፣ ባንቺ በጣም ፕራውድ ነው የምሆነው። ሀቡዬ እንዳንቺ አይነት ሴት ኢትዮጵያ ላይ ጥቂቶች ናቸው። ሰሚራ አንቺ ነሽ ያለሹ። ዛሬ ደግሞ ሀቡን ልትሳደብ ልትራገጪ ይመጣል። መጣ፣ እግዚኦ ማርነ ክርስቶስ እንበላ 12 ጊዜ በእንተ ጊዜ ተና ማርያም ማርነ ክርስቶስ። ኧረ ያንቺስ ከፋ፣ ሰሚራ እንደው ትንሽ ምን አለ ፌክ አካውንት ከፍተሽ እንኳን በፌክ ብትመጪ ያለ የሆነ እንትን ከፍተሽ የሆነ ፌክ አካውንት ከፍተሽ መጣሽ ብታሽቃብጭ እንኳን እዚህ አሁን የሆኑ ጭዋት እንትን አይልም ብለሽ ብታሽቃብጭ እንኳን የሆነ እንትን ማለት በቃ ቀስ ብለሽ አላርለ ቀስ ብለሽ ለወሬውም፣ ለምኑም ለምኑም ቀስ ብለሽ በሌላ በፌክ አካውንት ብትመጪ፣ ሰሚራ የምትባዩ መርዝ ማለት ነው። አንተ ኡመር የምትባል ደግሞ ቅርሻታ ታጥበህ ማትጸዳ፣ ጉበት የሆንክ ሰውዬ ደግሞ ምን ጉበት ጨጓራ ምን አልክ? ሀቢባ አረዳችኝም አልክ። አንተ ከዛ ከሳውዲ በረሃ አውጥታ በቪዚት ቪዛ ዱባይ ማስገባት እርዳታ አይደለም። ኧረ ተው፣ ቢያንስ የሆነ ትንሽ ነገር ሰው አመስግኑ። ቲክቶክ ላይ ለእናንተ አንድ ሰዓት ሰጥቶ እንትን ያለላችሁ አመስግኑ፣ አመስግኑ። ደሞ ምድን ያልሹ ሙሉን ሪከርድ አደረደ። እኔ ቁጭ ብዬ ሳዳምጣት ነበረ ማሚ ጋ ማሚ ገብታ ማለት ነው። ትልቅ መነጽር አድርጋ አልሽ። ሀቢባ አንቺ ራስሽ ኮ ሀቦ የሰጠችሽ መነጽር ነው ያደረክሽው። ተማማ ቅንቅና ማፈርቢ ስታስጠላ! ከሃዲ፣ እኔ ከሃዲ ሰው ጠላው። የሰው ልጅ ድንገራችሁ አንድ እንጀራ አንድ ዳቦም ካበላችሁ ክፉን አትናገሩበት ቢያጠፋ እንኳን በውስጥ ገብቶ አንቺ ሰሜራ የምትባው ቅንቅና የሀቡ ስልክ ካለሽ አደለም በውስጥ ገብተሽ ሀቡ እንደዚህ እንደዚህ ለምን አላልሽ አሁን አንቺ በቃ በዝች እንትን አስታከሽ ምናምን በቃ እንትን ድራማ ልትሰሪ ነው ቅንቅና ማሮጊት ብስብስ እያልኩሽ ነው አንቺ ውሻ የደርግ ሸሌ ስታስጠይ ካሃዲ አንተ ኡመር የምትባል ደግሞ እናቲቱም እንዲሁ ኢማራት ውስጥም በረሃ ለበረሃ ያንከራት ካሃዲ ሰው ስለሆንክ ማለት ነው። እኔ ልንገራችሁ፣ አንድ አበባ የሰጠኝን አረሳም አይደለምስ ከጉድ ከጭለማ ያወጣኝን ማለት ነው። አንድ አበባ። ሰው ለመጣል አትሩጡ። ታስታውሳላችሁ የሆነ ጊዜ ላይ ሳሪ ላይ ሆ ብላችሁ ተነስታችሁ ሳሪ አልወደቀችም። ለምን? የያዘችውን ይዛል። ሰው ለመጣል አትሩጡ። የሰውን ውድቀት አትመኙ አትመኙ የሰው ውድቀት። ይሄ ቲክቶክ ነው ይበቃችኋል። ሁሉም ሄዳ ሁላችሁም፣ እኔ እኮ ብያለሁ ሁሉም ኢትዮጵያዊ ላይቭ ይግባ ቲክቶክ ላይ እያለሁ፣ ሁሉም ቤቱን ይክፈት። ሁላችሁም ላይፍ ግቡ። ሁሉም በቃ ግብ- ገዝት ላይ እኔ ቤት ሰው አይምጣ። ሁላችንም ቤታችንን እንነክፈት። አንድ ቀን አዋጅ ይታወጅና አዋጅ ታውጆ ሁሉም ሰው ቤቱን ይክፈት፣ ታምሩ ይታይ።

ካሃዲ፣ እኔ ልንገራቸው። እግዚአብሔርም ብዙ ልጆች ሀቡን ስትናገሯት ለምን ተናገራችሁ አላልኩም። መብታችሁን፣ ስሜታችሁን ተናገሩ። ሰሚራ የምትባየው ግን የዛን ሰት ልጁን ታማሚ ሆኑ በጎሮሮ እየተነፈሰ ማታቂውን ልጅ አቀዋለው ብለሽ እንደዚህ እየተነፈሰ አቀዋለው ብለሽ እነሪምን እያስለቀስሽ ብዙ ሰዎችን እያስለቀሽ ረቴ፣ ልጁ ታማሚ ነው። ረቴ አይምሮ ነክተሹ አይምሮነት አይምሮሽ ይነካና ማለት ነው። ከዛ ልጁን ነው ይቅርታ ጠይቂው የተባልሽው። ልጁን ነው ይቅርታ የጠየቅሽው። ግድሚ ምን ጥያቄ ነው? እናንተ ደግሞ እኔ ሀሳቤን ልገልጽ ነው የገባሽው። ልጁን አስለቀሰሽዋል። ልጁን አስለቀሰሽዋል። እኔ ፎቶ ሰሚራን ታቆታላችሁ። ኪዩን ጋም አለላችሁ ገብታችሁ ብዙ ሰው ጋር አለላችሁ ብዙ ሰው ጋር አለላችሁ። ኪዩን ፋኖ ጋር አለ የሰሚራ ፎቶ ገብታችሁ እሱ አካውንት ላይ የሚሆን አሹዬ ቴንክ ዩ ገባችሁ ለሽማፖቻ ተሾካካ ማርያምን እኔ አሁን ኪዩን ስትቃወም በቃ በሚመስለው አሁን ኪዩን ፋኖ አለች። እናቴ ትሙስ አንድ ቀን ስትቃወም በእራሷ እንትን ስለሆነ ለምን ተቃወም ይሻልላት ማን ልናገራት ለምን ስታሽቋልጥ አይቻ ታላቅ ስታሽቃብጥ በየገሱ ስታሽቃብጥ አይቻ ታላቅም ከበሮ ስትመታ አይቻ ታላቅም ሰው ቤት ስታሞግስም ስታደርግ ነይ ውጭ። ይቺ ሴትዮ ምንድን ነው አስር የምትልክብኝ? ሮሄ ፕሊስ ትለኛለች እንዴ! ለራሴ ራሱ አበባ የለኝም፣ ጭራሽ ፕሊስ ትለኝ ማርያም ነው ማለት። አሁን ኪውን ነው ስታሽቃብጥ፣ ይቻላታል መርገጥ ያለባትን ትረግጣለች። እመቤቴን አንድ ቀን ተናግሬያት አላውቅም፣ ለምን እንደዚህ አደረግሽ ምናምን ብዬሽ አሉ አንዳን አሁን አንዳንዴ እኔ ቤት መታችሁ መስዬ መስጊ እንዳንቺ አይነት ሰው የለም ስትሉኝ እፈራችኋለሁ። እናንተን ነው የምፈራችሁ፣ እንደውም የሚረግጡኝን እንኳን አልፈራም የምታሞግሱኝ እና የምፈራችሁ ጋይስ መስጌ እንዳንች አይነት ሰው ምድር ላይ የለም ስትሉኝ፣ እርግማናት ነገ ለረገጣ እየተዘጋጃችሁ መንገድ እየጠረጋችሁ ነው። እማ ቤቴ መስጌ እንዳንች ኢቭን ኮመንት ላይ የለየት ያለ ኮመንት ጽፉ። እ አሽሙርናት አሽሙር አሽሙርናት ነው። ኦኬ ይህን አጀንዳ በዚህ ዘጋ ነው እንዲድ ወደ ሳሪያል ሀበሻ ደግሞ ትናትና። ዝም ያልኩበት ምክንያት ልንገራችሁ። ዝም ያልኩበትን ምክንያት ደግሞ ልንገራችሁ። ዝም ያልኩበትን ምክንያት ልንገራችሁ። ወደ ሳሪያ ለሀበሻ ደግሞ ልግባ። ገስት ላይ ቁጭ ብዬ ዝም ያልኩበትን ምክንያት ነገር ማቀጣጠል አልፈለግኩ ነገር ማቀጣጠል አልፈለግኩም። ዛሬም፣ ነገም፣ ከነገ ወዲያም፣ ከዛም ቀጥሎ ከዛም ቀጥሎ ቀጥሎ ቀጣጥሎ ቀጣጥሎ ሳሪ አልሀበሻ ስትነኩ ህዝብን ነው የምትነኩት። አንዳንድ ሰዎች ግን እባብ መሆናችሁን ትናንትና አይቻለሁ። ለእኔ በውስጥ ያላችሁኝ ሪከርዳችሁ ጭምራለኝ። ሌላ ነው የሰውየውን የምግብ ቤቱ ምናምን ስም እንደምታውቁት ነው። እኔ አንድ ሰው ሲዋሽ እዛው ጋር ማዋረድ አልወድም፣ ጥሎብኝ ማለት ነው። ገባችሁ? ሳሪያ አልሀበሻ ልንገራችሁ። እናንተ የምታውቋት በቲክቶክ ነው። ምን ይላሉ? አጼ ዮሐንስ ሲሆኑ አጼ ሚኒሊክ አይዶ ነው። ወደ ታሪኩም ገባ እያልን እንሂድበታለን። ይሄ ጉዳይ አን ሚስት የምታጥ አንተ የምታቀኝ ታጥቄ ሚስት የምታቀኝ አውልቄ አሉ። ሳሪን የምናቃት በተግባር እናንተ የምታቋት በቲክቶክ። ነገርን ነገር ያመጧ። ምንም አያስቅም ማለት የለ እኮ እምላችሁ አጼ ዮሐንስ ሲሆኑ አጼ ሚኒሊክ ብቻ ሁለቱም አንድ ናቸው። አጼ ዮሐንስ፣ አጼ ሚኒሊክ ነፍስሽ አንድ ናቸው። ሁለቱም አጼዎች ናቸው። ሚስቴ የምታውቀኝ አውልቄ አንተ የምታውቀኝ ታጥቄ። ሳሪን የምታውቋት በቲክቶክ፣ እኛ ደግሞ ሳሪን የምናውቃት በተግባር በአካል ቤቷ ሄደን ነው። እኔ እኮ ሳሪ እኮ ቤቷ ድረስ ሄጄ እኮ እያለቀሰች አይዲ ስታሰራ ይቻለሁ። ስንቶቻችሁን ነው ትኬት ቆርጣ የሸኘቻችሁ ከካሜራ ውጪ? ሳሪ ለካሜራ ነው እንዳትሉ። አለለካሜራ አይደለም ለካሜራ አይደለም የምትሰራው ለካሜራ ነው ካላችሁ፣ ለምታደርገው ዱባይ ውስጥ ሁሉ እስቲ ቢዝነስ ከፍቶ ሳሪ ያላበረታታችሁ እዚህ ዱባይ ውስጥ አለ ተናገሩ። ሳሪ ኢቭን መቀኝነት ቢኖራት ተንኮል ቢኖራት ሳሪ አልሀበሻ ቢዝነስ ስትከፍቱ አበባ ተሸክማ ዳቦ ጋግራ መታ በርቱ፣ እንደኔ በጣም ስማችሁ መጠራት አለበት፣ በርቱ። መሲ መቼ ነው ብራንች የምትከፍቱ? ሳሪ ዘር ሃይማኖት እግዚአብሔርን አትለይም። ሳሪን በአካል ስለምናከፍ ምን ነው ግን መሲ፣ ምንድነው ደግሞ አቶ ይሁዳ ቢያልከው? ም ነው መሲ ግን ከበሮ መታሻል። ለሳሪ ህይወትስ ቢሰጥ ምን ችግራለሁ? ለመልካም ሰው ማለት ነው። ሳሪ የምናውቃት ስትረዳ ነው፣ ስታበላ ስትጠጣ ነው። ቤቷ እኮ ሄዳችሁ እኮ ሳሪ እንዳታይም ብላችሁ ከጀርባችሁን ሰጣችሁ ኦርደር እንትን አድርጋችሁ ሂሳብ ሳትከፍሉ ተከፍሎ አልትባላላችሁ ኢማራት ውስጥ ማለት ነው። ይህ የሳሪ ሀቋ ነው። ገባችሁ? ወንድሜ ዝብዝፌ የሆንኩት በልቼ ነው። አንተ ደግሞ ደረቅ የሆንከው ቤትክ ምግብ አተክ ነው። ኦኬ። ሌባይ ሌባ ልጅ ውጣ ከዚህ ዝብዝፌ